ስለ ኃጢአታችንና ስለ በደላችን ቤዛ የሆነልን ምትክ የሆነልን መካከለኛው መስቀል ላይ እንደ ወንበዴ ተቆጥሮ እርቃኑን የተሰቀለልን እርቃኑን የተንጠለጠለልን ቤዛችን ኢየሱስ ክርስቶስ ብቻና ብቻ ነው። ከእርሱ ውጭ ቤዛ የለም ለነፍሳችን በኃጢአታችን ምክንያት ለሚመጣው የመለኮት ቁጣ እኛን ወደኋላ አስቀርቶ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ ስለ ኃጢአታችንና ስለ በደላችን ቤዛ የሆነልን ኢየሱስ ክርስቶስ ነውና ከእርሱ ከቤዛችን ከኢየሱስ ክርስቶስ ከተሰቀለው ላይ ዓይናችንን እንድናነሳ ከሚያደርግ ከየትኛውም ይህ መጽሐፍ ቅዱሳዊ ከሆነ የስህተት አስተምህሮ ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እናጠናለን። ቅዱሳን ሐዋርያው ጳውሎስ ለገላትያ ክርስቲያኖች ክርስቶስ ኢየሱስ እንደተሰቀለ ሆኖ እንዲታያቸው አድርጎ አይናቸው በአይነ ልቦናቸውም ውስጥ ለሚጠየቁት ጥያቄ ሁሉ ክርስቶስ ተሰቅሏል። ኢየሱስ ተሰቅሏል። እንዴት ዳናችሁ? ክርስቶስ ተሰቅሏል። እንዴት ጸደቃችሁ? ክርስቶስ ተሰቅሏል። እንዴት ከፍርድ አመለጣችሁ? ክርስቶስ ተሰቅሏል ብለው የተሰቀለው ብቻ መልሳቸው እንዲሆን፣ መስዋዕት የሆነላቸው ብቻ መልሳቸው እንዲሆን ደህንነት በተሰቀለው ከዘላለም ጥፋት ማምለጥ በተሰቀለው እንደሆነ ያንን ብቻ እንዲመለከቱ ያንን ብቻ እንዲያወሩ አድርጎ በእውነት ላይ መስርቷቸዋል። እንደዚሁ በዚህ ዘመን የተሰቀለውን ብቻ እንድንመለከት ክርስቶስን ብቻ በአይነ ህሊናችን ውስጥ ስለን ለምንጠየቀው ጥያቄ ሁሉ መልሳችን ክርስቶስ እንዲሆን መልሳችን የተሰቀለው እንዲሆን ሁላችንም ወደ ተሰቀለው ቤዛ ወደሆነልን ወደ ኢየሱስ ክርስቶስ ዘወር ልንል ይገባል። ከእንደዚህ ከእውነተኛው አስተምህሮ ሐዋርያቶች ከሰበኩት፣ አባቶችም ካስተማሩት፣ ከእውነተኛው ወንጌል ከተሰቀለው ከኢየሱስ ክርስቶስ ቤዛ ከሆነልን ከእርሱ አይናችንን ዘወር እንድናደርግ ከሚታገሉ ከሚሯሯጡ ሰዎች እንድትጠነቀቁ፣ ከነዚህ ሰዎች እንድትሸሹ። ፈጽሞ እግዚአብሔር አላካቸውም። ፈጽሞ የሚሰብኩት ለነሐዋርያው ጳውሎስ የተገለጠው እውነተኛ ወንጌል አይደለም። ቤዛችን ኢየሱስ ክርስቶስ ብቻ ነው። የሞተልን ኢየሱስ ክርስቶስ ብቻ ነው የተሰቀለልን ምትክ የሆነልን ኢየሱስ ክርስቶስ ብቻ ነው። ስለዚህ የክርስቶስ ቤዛነት ላይ ጥቃት ከሚፈጽምና ዓይናችንን ከተሰቀለው ቤዛችን ላይ እንድናነሳ ከሚያደርግ ከስህተት አስተምህሮ ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እናጠናለን። እንግዲህ ቤዛ የሚለው ቃል በግሪኩ አፖሎትሮሲስ ማለት ሲሆን እንግሊዘኛው ራንሰም ደሊቨረንስ፣ ሪደምፕሽን ይለዋል። ይህ ማለት ደግሞ መዋጀት፣ ዋጋን ዕዳን መክፈልና ነፃ መውጣትን እንዲሁም መታደግን አንድ ላይ አያይዞ የሚገልጽ ቃል ነው ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነን ነገር ዋጋ ከፍሎ ነፃ ማውጣት እና ወደ መጀመሪያው ባለቤት መመለስ ወይም መታደግ ማለት ነው። ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነን ነገር ዋጋ ከፍሎ ነፃ ማውጣትና ወደ መጀመሪያው ባለቤቱ መመለስ መታደግንም አንድ ላይ የሚገልጽ ቃል ነው። እኛም ከአምላካችን ባለቤትነት ስር ወጥተን በኃጢአትና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለ እግዚአብሔር የክርስቶስን ደም ለእዳችን እና ለበደላችን ማስተሰሪያ ይሆን ዘንድ ከፍሎ ከራሱ ቁጣ እንደታደገን መልሶ እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው። ስለዚህ ሁልጊዜም ፍጥረት የሚስተካከለው በተፈጠረበት መንገድ ነው ብለናል። ፍጥረት የሚስተካከለው በተፈጠረበት መንገድ ነው። ይሁን ተብላ የተፈጠረችው ምድር ስትበላሽ ይሁን ብሎ ነው የሚያስተካክላት። ወደኛ እኛ በምንመጣበት ጊዜ ግን ይሁን ብሎ አልፈጠረንም። ይልቅስ ወርዶ እንደሰራን ወርዶ እንዳበጀን ወርዶ እንደፈጠረን መጽሐፍ ቅዱስ ስለሚነግረን ወርዶ የሰራው ፍጥረት ሲበላሽ ወርዶ ነው የሚያስተካክለው እና በባህሪው አምላክ ሆኖ ሳለ ራሱን አዋርዶ ዝቅ ብሎ ከቅድስት ድንግል ማርያም በመንፈስ ቅዱስ ኃይል ተጸንሶ ተወልዶ ስለ ኃጢአታችንና ስለ በደላችን መከፈል ያለበትን ሂሳብ ደሙን ሕይወቱን ከፍሎ ከሙታን ሰፈር ያወጣን ህያዋን ያደረገን በእግዚአብሔር ቀኝም ያስቀመጠን የእግዚአብሔር ልጆች መሆን የምንችልበትን ስልጣን የሰጠን ጌታችን ኢየሱስ ክርስቶስ እውነተኛው ቤዛችን እርሱ ብቻ ነው። ቅዱሳን እንዳትረሱ። ቤዛችን ምትካችን፣ ከኢየሱስ ውጭ ማንም የለም። ኢየሱስ ክርስቶስ ብቻ ነው የዓለም ቤዛ። ኢየሱስ ክርስቶስ ብቻ ነው የሁላችንም ቤዛ። እዚህ ቤት ያላችሁ ቤዛችሁ ኢየሱስ ክርስቶስ ነው። የእርሱ የቤዞት ስራ ነው ከሙታን ሰፈር አውጥቶ ወደ ህያዋን ዓለም የቀላቀለ በኃጢአታችንና በበደላችን ሁላችንም ሙታንን የሰው ልጆች ሁሉ ኃጢአትን ሰርተዋል ተብሎ ተጽፏልና፣ የኃጢአት ደሞዝ ደግሞ የዘላለም ሞት ነው። ሁላችንም በወንጀል ተይዘው በእስር ቤት ውስጥ ሆነው ፍርዳቸውን እንደሚጠባበቁ ሰዎች ሆነን በነበርንበት ጊዜ፣ ይህንን ነገር እንዳትረሱ። ኤቭሪባዲ፣ የትኛውም ሰው ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል የሚለው ቃል ይሰራበታል። ስጋ የለበሰ ሁሉ በእግዚአብሔር ፊት ቅዱስና ንጹህ ሊሆን አይችልም በራሱ ሥራ ስለዚህ የትኛውም ከወን የትኛውም ስጋ ለባሽ ፍጥረት የኃጢአት ተፈጥሮ አለበት። በምድር ላይ ሲመላለስም ደግሞ አመፅንና ኃጢአትን የድርጊትንና በንግግር እንኳን የሚገለጥ ኃጢአትን ሰርቷል። ሁላችንም ኃጢአተኞች ሆነን በእስር ቤት ውስጥ በወንጀለኝነት ተይዘው የፍርድ ቀናቸውን የሚጠባበቁ እስረኞችን መስል ነበረ። ተመልከቱ፣ በእስር ቤት ውስጥ ወንጀለኝነታቸው ተረጋግጦ የፍርድ ቀናቸውን የሚጠባበቁ እስረኞች አሉ። ከእስረኞች መካከል አንደኛው እስረኛ ለአንደኛው እስረኛ ዋስ መሆን አይችልም። አንደኛ ወንጀለኛ ለአንደኛ ወንጀለኛ ቤዛ መሆን አይችልም። ምትክ መሆን፣ ዋስ መሆን፣ ቤዛ መሆን ካስፈለገ፣ ከዚህኛው እስር ቤት ውጭ የሆነ ክፍል ያስፈልጋል። ወንጀል የሌለበት ክፍል ያስፈልጋል። ንጹሕ የሆነ ክፍል ያስፈልጋል። ከስጋ ለባሽ መካከል ደግሞ ከአባትና ከእናት ከተወለደ ከሰው ዘር መካከል ለሰው ምትክ መሆን የሚችል ስለሌለም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋልና ራሱን ሕያውና ቅዱስ መስዋዕት አድርጎ ዘላለማዊ መስዋዕት አድርጎ በአፊት ራሱን ስለ እኛ ማቅረብ የሚችል ሌላ ማንም የለምና፣ ከእስር ቤቱ ውጭ የሆነ ሌላ ክፍል ያስፈልጋል። እርሱም ደግሞ መድኃኒት ከእግዚአብሔር ዘንድ ነው ተብሎ እንደተጻፈልን ንጹህ የሆነ የኃጢአት ተፈጥሮ የሌለበት ስለ ኃጢአተኞችና ስለ በደለኞች ምትክ መሆን የሚችልና ስለ ኃጢአታችን ደግሞ የሚከፈለው ክርስቶስ ብቻ ነው። ጌታችን ኢየሱስ ክርስቶስ ብቻ ነው።